አላህ ካንተ ያራቃቸው። አንተ ያላየባቸውን ነገር እሱ ስላየባቸው ነው፣ አልሐምዱሊላህ በል። ድን ያለበት ሰው መጀመሪያም ተጎጂ እሱ ነው። አንድ ምቀኛ ሐሲድ የሆነ ሰው ሰው ሲያገኝ አይወድም፣ ሰው ሲመቸው አይወድም፣ ሰው ሲሳካለት አይወድም፣ እርር ይላል። የሰው ልጅ ደግሞ በዱንያ ዓለም ላይ ሲኖር አንድ ቀን ያገኛል፣ አንድ ቀን ያጣል። ምናልባት አንድ ቀን ያገኘ ቀን ገና ቤቱ ሆኖ ያ ወሬ ሲሰማው ይቃጠላል። አገኘ አገኘ እዛው ይነዳል ንድድ። የሚገርመው የሂስድ ጀዛ እዚሁ ዱንያ ላይ መቃጠሉ ነው። አንደኛው ጀዛ ሐሲድ የሆነ ሰው በጣም በጣም በጣም ወሚን ሸር ሐሲድን ኢዛ ሐሰድ ያለው ቁርአን ይሄ ነው። ትልቅ ምሳሌ የሚሰጡት ሸክ ዘይኑ ናቸው ረህመቱላህ አለይህ። ሐጅ ዘይኑ ሁሌ ምሳሌ ማነሳቸው፣ ደርሳቸውን እከታተል ነበር። አወሊያ ተምረን ስንመጣ ለአምስት ደቂቃ ለሶስት ደቂቃ የሚሰጡት ዳዕዋ ሕይወትን ይለውጠዋል ሁሌ ጊዜ ያችን ያችን ነገር እንቀምስ ነበር ዳዕዋቸውን አንድ ቀን ስለ ህዝብ ሲናገሩ ምን አሉ? ስለ ህዝብ ሐሲድ የሆነ ሰው አሉ እንደ ውሻ ነው። ምሳሌው አሉ ውሻ ሊነክስ ሲመጣ ትሮጥና ድንጋይ አንስተህ ትወረውርበታለህ አሉ። ልክ ድንጋይ አንስተህ ስትወረውርበት ውሻው የተወረወረውን ድንጋይ ለመንከስ ይሮጣል አሉ። መንከስ ያለበት ግን ማንን ነበር? ወርዋሪውን ነበር አሉ። ሰውየውን ነው መንከስ ያለበት አሉ። ስለዚህ አሉ ልጆች፣ እዚህ ጋር አስምሩ አሉ አላህ ለፈለገው ልጅ ይሰጠዋል፣ ሚስት ይሰጠዋል፣ ገንዘብ ይሰጠዋል፣ ፋብሪካ ይሰጠዋል፣ መሬት ይሰጠዋል፣ መኪና ይሰጠዋል፣ ርዝቅ ይሰጠዋል፣ ድምፅ ይሰጠዋል፣ ዕልም ይሰጠዋል። ሰዎች ይመጡና እሱን ይሐስዱታል፣ ወይ በዕልሙ ወይ በልጁ ወይ በስራዓት የሳካለት እሱ መጡ ይሐስዳሉ። መንገር ያለባቸው ለማን ነው? ለላይ ለወርዋሪው አካል ነው። ወርዋሪው አላህ ለእሱ አይደለም መወርወር የሚገባ ብለው እሱም መናገር ሲገባቸው ወደ ተወረወረለት ነገር ሄደው ይነግሳሉ።

ወይም ደግሞ እነሱ ካላቦኩት የሚጓጉ የሚመስላቸው ሰዎች ሐሲዶች አሉ። እንደነዚህ አይነት ሰዎች ዱኒያ ላይ ስላሉ ሸር አደዋብ ምድር ረግጠው የሚሄዱ መጥፎ ሰዎች ስላሉ ወሚን ሸሪ ሐሲድን ዛ ሀሰድ ከምቀኛ ጠብቀኝ የምል ዱዓ አድገህ ውጣ ነው ያለው። አላህ ከአንተ ያራቃቸው፣ አንተ ያላየባቸውን ነገር እሱ ስላየባቸው ነው። አልሐምዱሊላህ በል